ርብቄ በጣም ችግር ውስጥ ነች ማለት ነው እንግዲህ ርብቃ የገጠማት ነገር ቢኖር የአቤል እናት ማለትም ማሚ ወይም ወይዘሮ አልሚ ማለት ነው ወይዘሮ አልማዝ እንግዲህ ርብቂን በዚህ መልኩ አንቃ ሲጣርጋለት ነው እየሆነበት የሆነበት ምክንያት ደግሞ ከእኔ በላይ ጭራሽ አንቺን የወደደሽ እኔን አልሰማ ብሎ አንቺን የሚሰማ አሉ ማለት ነው በጣም የሚያናድዳት ነገር አለ እሱም ትልቁና ዋነኛው ነገር እየወረቀቱ ጉዳይ ነው እንግዲህ ወይዘሮ አልማዝ ያው ማለት በጣም ጨዋ ሰው፣ በጣም ደስ የምትል እናት፣ እሱ እንዳለው እንኳን ሞግዚት አትመስልም። ማሚቲ ማማ ማለት እሱ እንደውም ማሚ ነው የሚላት። ማሚቲ የሚለው እንኳን እዩ ነው። አሁን ግን እየተናደደ ሲመጣ እሱ ማሚቲ ማለት ጀምሯል። እና ደግሞ ያው መቼም ልጅ ያልሆነ ሰው ምንም ቢሆን መናገሩ አይቀሬ ነው። እና ያደራ ልጅ ነው አሳድጊ ተብላ በሞግዚትነት ተሰታ ነው ማለት ነው ማሚ። አሁን ላይ ግን ለምንድን ነው እንደዚህ የተቀየረችው? መጀመሪያ ላይ ስናያት እኮ የእውነት እናት ራሱ ማለትም ከፍቅረኛችሁ ጋር እንደዚህ እንድትዋደዱ ፍላጎት የምታሳይ አይደለችም። እና ይቺ ማሚ ግን በጣም ደስ በሚል እንደዚህ አማትም አለ እንደ እስክንል ድረስ በጣም ተደምመን በጣም ተገርመን ነበረ። በነገራችን ላይ ሌሎች ሰዎች አሁን እንደ አማት ለካ እንዲህ ነው እንደ ይቀያየራል እንደ የሚል እሳቤ ሊያስመጣ ይችላል፣ አሁን ላይ ያለው ነገር ማለት ነው። ነገር ግን እሷ የገጠማትም ነገር አለ። ለምን ተዋደዱ ለምን ተፋቀሩ አይነት ነገር ይመስልባታል። እንግዲህ ያኔ እንዴት አድርጋ ማለትም ርብቃ በዛ ሰዓት እሷ እየወደደችው አቤል ግን አይወዳትም ነበረ። እና እንግዲህ እንደዚህ እንዲፋቀሩ ይህን የመሰለ ጊዜ እንዲያሳልፉም የረዳችው ማሚናት እውነት ለመናገር አንድ ሰው ዛሬ ያጠፋ ተብሎ የትናንት ውለታው አይረሳም ማለት ነው። አሁን ላይ የገጠማት ነገር ምንድን ነው የሚለውንም የምናወራ ይሆናል ጭራሽ ርብቂን አንቃ እስከ መግደል። ርብቂ እንግዲህ ሁለት ነፍስ ነው ማለትም እሷ ነፍሰ ጡር ነች። ስለዚህ በእርግጥ ማሚን ነገር ልታውቅም ላታውቅም ትችላለች። በባለፈው እንደምናስታውሰው በጣም ደስተኛ ነበረች። ነፍሰ ጡር ናት ብላ በጣም እየተንከባከበቻት ነበረ። አሁን ላይ ለምንድን ነው ልታጠፋት የተነሳችው? ፎቷቸውን እስከ ግድግዳ ላይ አንስታ ለምንድነው እየወረወረችው ሚለውንም እስኪ ምና ይሆናል ማለት ነው። ሰላም ሰላም ወዶች ይሄ እንዴት ናችሁ ሰላማችሁ፣ ብቻ ያላችሁበት ይሄንን ቪዲዮ ስትጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናችሁ ቤተሰብ ሁኑ ማለት ነው። ለምታበረታቱኝ ከልብ አመሰግናለሁ። ዛሬ እንግዲህ ይህ ተወዳጁን ርብቃ የተሰኘውን ድራማ ነው ይዘን የመጣ ነው ማለት ነው። አብራችሁኝ ቆዩ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ርብቃና አቤል በጣም ደስ የሚል ጊዜያትን አሳልፈዋል ማለት ነው። ይህንንም ጊዜ ሲያሳልፉ ስልካቸውን ሳይቀር ዘግተው በደስ በሚል ሁኔታ ሁለቱ ብቻ ያሉበት ደስ የሚል ጊዜ ነበረ። በጣም ደስ ያለን ደግሞ ከምንም በላይ ርብቃ በሆዷ ተሸክመው የነበረው ማለትም ሀሳብ ማለት ነው። በሆዷ ስል ቤቢን ሳይሆን ሀሳብ በጣም ትልቅ ከባድ ሸክም የሆነ ነገር ዛሬ ያቃላለች። እሱንም ለአቤል ስለነገረችው ነው እየቀለለላት እንግዲህ። ለአቤል ምን ብለዋለች? ያው እሱም ያለውን ነገር ነግሯታል። በመጀመሪያ ጠያቂ እሷ ነበረች፣ እሱም መላሽ ነበረ እና እንዴት ግን እንዴት ልትወደኝ ቻልክ? ማለት ፍቅረኛ እያለ እንዴት እኔን ልትወደኝ ቻልክ ብላ ጠይቀው ነበረ። እሱም የመለሰላት ነገር ምንድን ነው ሁሉንም ነገር ነግሯታል። ስለ መቲ መቲ በቅርቡ ማለትም እንግዲህ አንድ ዓመት ከምናምን እየሆነን ነው ያስተዋወቀን እዩ ነበር ብሏል። እዩ መቲን ያስተዋወቀው ለራሱ ሲስተም ነበረ። አቤል ግን ምን አይነት ቦታ ቢደብቀው ነው ይሄ ወረቀት እንደዚህ ተአምር የሆነባቸው ነው። ምክንያቱም አሁን ላይ ማሚ ራሱ ብታገኘው ደስ ይላታል። ለዛም ነው እዩን ምን ብለዋለች? ግን ቆይ አንተ ስለ ወረቀቱ አስባ አታውቅም እያለች አወራችሁንም ምን ይሆናል እና የርብቄ ጥያቄ እንዴት እሷ ጋር እያለ እንዴት ወደድገኝ ስትለው ጊዜ አሁኔ ያስተዋወቀኝ እዩ ነበር እና ከተዋወቅንም አንድ አመት ምናምን እየሆነን ነበረ እና ግን ሳያት፣ እሷ ለእኔ ቦታ የላትም። እኔ ብቻ ነኝ ያለኝ በጣም ብዙ ነገር። ከዛ እኔ እውነት ለመናገር ከእሷ ሳልለያይ ነው አንቺን ማየትና ማስተዋል የጀመርኩ የነበረው። እና መቲ ብዙ ጊዜ ለእኔ ቦታም ጊዜ ምን መስጠት አትፈልግም። በእኔ ግፊያ ነበረ አንድ ዓመት ከምናምን ራሱ የኖር ነው ብሎ ነግሯታል ማለት ነው። እንዴት መማለት ጠይቀው እሱም እንግዲህ ሲመልስላት፣ አዎ በእኔ ግፊያ ነበረ እና እሷ ጋር እያለሁኝ አንቺን ብዙ ነገር እያደረስንብሽን የማትለወጪ ብቻ በጣም ነበረ እያስብኩሽ የነበረውና አሁን ላይ ደግሞ ፍቅር በልምድ ይመጣል። እኔ እራሱ እሷን ሲያስተዋውቀኝ እዩ ብዙ ማፍቅሪያት አልነበረም። ግን በቃ አብረን ስንቀጥል ምናምን በልምድ ፍቅሩ መጣ ማለት ነው። አሁን ላይ ደግሞ አንቺም እዚህ እኛ ጋር ስትኖሪ በጣም እንደዛ እየጎዳነሽ እንደዛ ስትሆኝ ብቻ ብዙ ነገር እና ወደድ ጉሻላት ማለት ነው። አንቺስ፣ እስኪ አሁን አንቺ ንገረኝ ሲላት ጊዜ እሷ የነገረችው ነው በጣም ያስደሰተን ማለትም ለረጅም ጊዜ ነበር በሆዷ ይዘው የኖረችውና መቼ ይሆን ተናግራ የሚወጣላት እያለን ነበር ሁላችንም እንደሚ ያው ተመልካቾችም ሁላችንም ማለት ነው። እና እንግዲህ ዛሬ ነግረዋለች ሁሉንም ነገር ፍርጥርጥ አድርጋ ነው የነገረችው እንደ ደጋረግ ሻቦ እና በእውነት በጣም ነው ደስ የሚለውና እኔ ካየውክ እኔ ወደድኩ ያየው ቀን ነበር እና ካየሁ ቀን ጀምሮ ሁሌም አንተ ባለበት ቦታ እኔ አለሁኝ፣ በምንም አጋጣሚ ቢሆን እናም በቃ ሳይክ ደስ ይለኛል። ስትወጣ ስትገባ ሳይክ በጣም ነው ደስ የሚለኝ። ይሄ ነገር ሁሉ እያለ እኛ ቤት እንግዲህ እናንተ ቤት የነበረችዋን ሰራተኛ አንተ ከምትከፍላ ትጥፍ አርጌ እኛ ቤት አስገባኋትኝ። ከዛ በኋላ እኔ ደግሞ ወደ እናንተ ቤት ገባሁኝ ትለዋለች ማለት ነው። ለደላላውም ነገርኩት። እሱም እሺ አለኝ። መቼም ዛሬ ገንዘብ አደለ፣ ገንዘብ ሰጠች ለሰራተኛዋም፣ ለደላላው ማለት ነው። ከዛ እናንተ ቤት ገባው ስትል በጣም ነው የተናደደው። እንዴት እኔ እኮ አይገባኝም፣ ብቻ ብዙ ነገር አለ። ዞሮ ዞሮ ግን ነግረዋለች ማለት ነው። እሱም እንግዲህ በጣም ደስ የሚል ቦታ ወስዷት፣ በጣም ደስ የሚል ጊዜ ነበራቸው። በእውነቱ በጣም ነበረ የሚያምረው። እዛም ጋር ሆኖ እንግዲህ ማሚቲ ቤቱን አስትንጨረጨር ነበረ። እስካሁን አልደወሉልህም፣ እስካሁን አልመጡም እያለች እዩን ራሱ መከራውን ስታብለው ነበር። በነገራችን ላይ በባለፈው እንደተመለከት ነው ርብቃ አልቀበልህም ብላው ነበር አፈቅርሻለሁ ሲላት ማለት ታገቢኛለሽ ወይ ሲላት እሷ ደግሞ እንቢ አይነት ነገር ብላ ነበር እና በአሁኑ ክፍል ግን ደስ እያለኝ እሱ ወድሻለው ነበር አላት እኔ አፈቅርሃለሁ ብላ ተጋብተዋል ቀለበት ታስሮላታል ማለት ነው ለዛ ነው ይሄ ቀን ደስ የሚል ቀን ሆኖ በዚህ መልኩ ያሳለፉት እና ቀለበቷንም ጣቷ ላይ እንደምትመለከቱት ቀለበት ተደርጎላታል እሷም ደስ ብሏታል በጣም እንግዲህ ከዚህ ከደስታ መልስ ደግሞ ማሜቲ ምን እያደረገች ነበር ነው ችግሩ እንግዲህ እዚህ ጋ ማሚቲ ከእዩ ጋራ እየዶለቱ ነበረ። ከዛ ምንድ ነው ያረገችው ማሚቲ ተሰቅሎ የነበረውን ፎቶቸውን አውረዳ ጭራሽ መሬት ላይ ያስቀምጠዋለች። ለምንድነው ማሚቲ ሲላ ጊዜም አይ በቃ እነሱ እንግዲህ ተጀመረ እንጂ ታሪካችን ገና አልተጨረሰም ሲሉ፣ እሷ ደግሞ እዚህ ጋር ይበቃል ያለች ትመስላለች ማለት ነው። ማሚቲ ማሚቲ የዚህን ያክል ክፉ የሆነችው ለምንድነው ስንል አሁን ላይ ደግሞ በተለይ አቤል እንግዲህ እዩ የአቤል ወንድሙ ነው። ማለትም እንግዲህ ዛሬ የማሚቲን ታሪክ ሰምተናል። ማሚቲ እናቱ ሳትሆን ሞግዚቱ ነች ማለት ነው። በእውነቱ እንኳን ሞግዚቱ ሆነች እናቱ ሁና እንደዚህ ብታረግ ምን እንል ነበር ነው። በእርግጥ አሳዳጊ ሞግዚቶች ማለት ከእናትም በላይ ሆነው የሚያሳደጉ ሰዎች እንዳሉ ኦፍኮርስ። እና ዞሮ ዞሮ ግን ይህን ንብረቱ ገንዘቡ የራስ ጉዳይ ማለት አትችልም፣ ምክንያቱም የራሱ ገንዘብ ስለሆነ ማለት ነው የእናት አባቶቹ ገንዘብ ነው ማለት ነው። እናሷ ደግሞ አሳዳጊ ነች። አሁን ላይ ግን ከእዩ ጋር ዲል አድርጋለች ማለት ነው። ከእዩ ጋር እንግዲህ ተጨባብጠዋል። እሱም የሆነው እንዴት ነው? ለእዩ ምን ብለው ነበረ ማሚቲ ማለት ነው። ቆይ ግን አንተ ስለ ወረቀቱ አስበህ አታውቅም እንዴ? ብለዋለች ማለት ስለ የትኛው ወረቀት ሲላ ጊዜ አንተ ደግሞ ምን እየሆንክ ነው? ስለ ወረቀቱ ነው አስትለው። በእርግጥ እኮ እሱ እያሰበ ነው እንደውም ከአንድ ሁለት ሴት ቤት አስገብቶ ማለትም መታሰቢያንም አሁንም አዙን እያፈላለገ ነው። ወረቀቱ ግን በጣም ሚራክል ነው፣ ሊገኝ አልቻለም። ምን አይነት ወረቀት ነው ነው በጣም ይገርም ነው። ያው የውርስ ወረቀት እንደሆነ እንረዳለን። እናም ቆይ አንተ ለምንድን ነው ስለ ወረቀቱ አስበም አታውቀው ትለዋለች። እሱም አይ እኔ አስቤ አላውቅም ማሚቲ፣ ምን አስበሽ ነው እንዴ? ወረቀቱ እኮ ቢኖርም ባይኖርም ለእኔ እንደማይገባኝ ስለማውቅ ፍለጋ አልሄድኩም ይላታል። እሷ ምን አስበህ ነው፣ በእሱ ስም አቤል የሚል ስም እኮ የተጻፈ የለበትም። ስለዚህ ይህ የሚመለከተህ ሀልጅ ነኝ ብለህ ድርቅ ማለት ነው፣ ነው አባባሏ ማለት ነው። በጣም ነው የሚያሳፍረው። ባዳ ከባድነቱ አይዘልም እና ምንድነው ያደረገችው አሁን? እዩ በራሱ ሲጀመር እዩ በጦርነት ማለትም አቤል ባልነቃበት መልኩ አድርጎ አቤልን ለማጥቃት በጣም ብዙ እርምጃ የሚሄድ ሰው ነው። ለዛም ነው መታሰቢያንም ፍቅረኛው እንድትሆን አድርጎ የነበረው። ጭራሽ ከረጠበው ላይ ምን አለበት የሚባል ነገር አለ። ማሚቲ እንግዲህ እሳት ለኩሳለች። ምንድን ነው ያለችው እዩን እንዴ፣ በርታ፣ ተነስ፣ እኔ ከጎን ነኝ፣ ወረቀቱን ፈልግና አግኝ፣ ዋንተንም ይመለከታል ብለዋለች። እሱም እንግዲህ እንዴ ማሚቲ፣ ልትፈትኝኝ ከሆነ አልተሳካልሽም፣ ምክንያቱም እኔ ስለ ወረቀቱ አንድም ቀን አስቤ ስለማላውቅ ይላል። አስቦ አስቦ እኮ ፈልጎ ፈልጎ ደክሞት ነው። እና ለእሷ ግን እንደዛ ሲላት አይ መፈለግ አለብህ። ከዛሬ ጀምሮ ቀልዱን፣ አሉባልታውን ትተህ ጠብቀህ ወረቀቱን ፈልግና አግኘው፣ ትለዋለች ማለት ነው። ማለት እውነትሽን ነው እየቀለድሽ ነው ሲላት፣ እንዴ እውነቴ ነው ብላ ዲል አድርገዋን፣ ሰላም እጅ ተጨባብጠዋል ማለት ነው። እንግዲህ ወረቀቱን ያገኙት አላያገኙትም ስንል ደግሞ አያገኙትም። ነገር ግን እነሱ እሱን መጉዳት የፈለጉት እንዴት ነው ሲባል ርብቃን ከሱ በማራቅ ነው ማለት ነው። ርብቃን ደግሞ ከሱ በፍጹም ሊያረቋት አይችሉም። በስንት ፈተና በስንት ነገር እንኳን ርብቃ ከሱ አራቀችም አይደለም ይቅርና አሁን ተጋብተው በባዶ ተስፋ ነገ ሊወደኝ ይችላል በሚል እንኳን ብዙ ታግሳ ጠብቀው ነበር። እንግዲህ የያዙትን አይለቁ ነው የሚባል ነገር አለና እዚህ ጋር የምንመለከተው እንግዲህ እዩ ነው ማለት ነው። እዩ እንግዲህ ማሚቲ አበረታትተዋለች ምን ብላ፣ የወረቀቱን ጉዳይ ተመራመር ስላለችው አሁን ላይ ምርምር ገብቷል ማለት ነው። ባለፈው እንደምናስታውሰው የወረቀቱን ጉዳይ ቶልቶሎ ብለ ጨርስ እንጂ ሲለው ነበር አቤልን። አሁን ደግሞ ረጋ በለ ምና ምንም፣ በመጀመሪያ የወረቀቱ ነገር እንዴት ሆነለህ ካለው በኋላ ከዛ በኋላ ደግሞ አቤል ምን ይለዋኝ? አይ ገና መቼ ጀመርኩትኝና ነው ገና ኮ አልጀመርኩትም ሲለው አይ ለነገሩ እኮ ቀስ ብሎ ይደርሳል ብሏል እዩ እና ባለፈው ደግሞ ምን ሲለው ነበረ እዩ፣ እንደምናስታውሰው ማለት ነው። አይ የወረቀቱን ጉዳይ ግን ችላ አትበል፣ ቶሎ ቶሎ ብለህ ጨርስ ሲለው ነበረ። እዚህ ጋር አቤል ጎበዝ ነው፣ አስታውሶ፣ እንዴት ነው ቀስ ብለህ የምትለኝ? ባለፈው ቶሎ ቶሎ ብለህ ጨርስ ስትለኛል ነበር እንዴ? ሲለው ጊዜ አሁን፣ አይ አሁን እኮ ለለ የፈለግኩት ሳስበው፣ ቀስ ብለህ ያው ወረቀት እጅ ላይ አይደለ፣ ወረቀቱ እጅ ላይ ስለሆነ ቀስ ብለህ በፈለግከው ሰዓት ታደርገዋለህ ብዬ ነው አለ። አስቡት እንግዲህ እዚህ ጋር ምን ለማድረግ እየሞከረ ነው። ወረቀቱን ቀስ አድርጎ እሱ ለመስረቅ ጊዜ እንዲያገኝ አትጨርሰው አለው። ምን ማለት ነው? ጨርሰው ማለት ወረቀቱን በስሙ ካደረገ አቤል ቤቱን ምኑን ንብረቱን ገንዘቡን በስሙ ካደረገ እዩ ምንም ማድረግ አይችልም። ግን ቶሎ ቶሎ ብሎ በስሙ ካደረገ አቤል እዩ ምንም ማድረግ አይችልም። ነገር ግን አቤል ከተዘናጋ ቀስ ካለ ወረቀቱን የማግኘት እድል ይኖረዋል። ስለዚህ ወረቀቱን ካገኘ ደግሞ አይ እኔም ይገባኛል ብሎ ለመክሰስ ወይም ደግሞ በራሱ ስም ለማዞር ምን አለው አሁን ሙድ ሲይዝ አይ ቀስ ለምን አይ ቀስ በል እኮ ምናምን ብሎ አለ ማለት ነው እና አቤልምን ብሎታል አይ አይደለም ቶሎ ቶሎ ማለት ነው ያለብኝ በነገረ ላይ ማሚቲ ራሱ እንዴት እንደምትቀያየር እያየህ አይደል እንደ ስለዚህ ቶሎ ቶሎ ብዬ በራሴ ስም ካላዞርኩኝ እሷም ራሷ ችግር ልትፈጥርብኝ ትችላለች ብሎታል ማለት እንዴ፣ አንተ ምንን አስቡ? እንግዲህ እሱ እኮ ረዲ እዩ ማለት ነው። ከማሚቲ ጋራ እጅ ተጨባብጠዋል። ወረቀቱን ሁለቱም ካገኙት ያው ፋውል ሊሰሩት ማለት ነው። አቤልን እና አቤል ደግሞ ስለባነነባቸው ምን ብሎታል? አይ ማሚቲ ራሱ እየተቀያየረች ነው፣ ስለዚህ ወረቀቴንማ ቶልቶሎ ብዬ መጨረስ ነው ያለብኝ፣ ጊዜ መስጠት አስፈላጊ አይደለም ብሎታል። እዩም እንግዲህ ዜጋ የሚለው እንዴ፣ ምን አስበህ ነው? ማሚቲ እኮ ለአንተ ትወድሃለች፣ እንዴ ማለት ምናምን ይለዋል ማለት ነው። አይ አቤል ደግሞ ይመለስለታል። አይ ትናንትና ደህና ሰው የነበረች ሴትዮ ትናንትና ርብቃ ወደ እኔ እንድትቀርብ ርብቃና እኔ እንድንፋቀር ስንት መከራ ስታይ የነበረች ሴትዮ ከመሬት ተነስታ እንደዚህ አውሬ ከሆነች ነገ ወረቀቱን ላለመውሰዷ ምንም ማረጋገጫ የለም፣ ይለዋል ማለት ነው። እና እዩ ደግሞ ለማፏፏም ይሞክራል። አቤል ግን የምትለው ነገር ይታወቃል ቢለውም ይህ ታወቀኛል እኔ ምን ማድረግ እንዳለብኝ ያውቃለሁ ብሎ ዘግቶበታል ማለት ነው። እና ሌላው እንግዲህ ርብቃ በጣም ደስ የሚል ነገር አግኝታለች። እሱ ምንድን ነው? የምርመራ ውጤቱ ርብቄ ነብሰ ጡር ናት ማለት ነው። ይሄ በጣም ደስ የሚል ነገር ነው። ርብቄና ሪች ሄደው ምርመራ ለርብቄ ተደርጎ ነበረ። ስለዚህ ርብቄ የልጅ እናት ልትሆን ነው። ላቤል ግን አሁን ላይ መናገር አይፈልጉም። ምክንያቱ ደግሞ ላቤል ከተናገሩ ምንም የሚፈጠር ነገር አልነበረም። ነገር ግን ርብቄ ለጊዜው ይቆይ ብላለች ማለት ነው። ርብቄ እንግዲህ ላቤል መናገር ያልፈለገችበት ምክንያት ምንድን ነው ስንል ርብቃ ለአቤል መናገር ሳትፈልግ ቀርታ ሳይሆን አሁን ላይ በተለይ ብትነግረው ደስ ይለው ነበረ። ያው ተጋብተውም የለ ነገር ግን ማለትም ቀለበት አስረዋል ማለት ነው እነሱ ወረደ። ቀለበት ካሰረን በኋላ ባለና ሚስት ነን ብለዋልኝ። ዝሮ ዙሮ ያርግላቸው። ግን ለምንድን ነው መናገር ያልፈለገችው ካለን፣ አሁን ላይ ማሚት እያደረገችው ያለችው ነገር በጣም የሚያሳዝን ነው። ስለዚህ በዚህ የተነሳ እንግዲህ መናገር አልፈለጉም ማለት ነው። ቀጣይ ተነግረዋለች። ስትነግረው ደግሞ ያለውን ስሜት በጣም ደስ እንደሚለው ተስፋ እናደርጋለን። ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበረ። በቀጣይ ቪዲዮ እስክንገናኝ ቀጣዩን ክፍል በቀጣይ ይዤላችሁ እስክመጣ በያላችሁ በሰላማችሁ ይብዛልኝ። ባይ ባይ። ተወዳጆች ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።